ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በዋሽንግተን ዲሲ ከፕሬዝዳንት ዶናልድ ትራምፕ ጋር ተነጋገሩም። የአሁኑ የደቡብ አፍሪካው ፕሬዝዳንት የአሜሪካ ጉብኝት የሁለቱ ሀገሮች ግንኙነት እየሻከረ መምጣቱን ተከትሎ የተወሰደ እርምጃ ነው። ትራምፕ በድጋሜ ስልጣን ከያዙ ወዲህ ወደ ነጩ ቤተ መንግስት የተጋበዙ የመጀመሪያው የአፍሪካ መሪ ናቸው፣ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ። ጉብኝቱ ከኢኮኖሚ ማዕቀብናም ከሌሎች ወቅታዊ ጉዳዮች ጋር በተያያዘ በሁለቱ አገሮች መካከል የተፈጠረውን ውጥረት ለማርገብ ይረዳል እያሉ ናቸው የተለያዩ ወገኖች። ፕሬዝዳንት ራማፎሳ በነጮች የተያዙ ሰፋፊ መሬቶችን ነጥቀው ለጥቁሮች ለማከፋፈል ያወጡትን እቅድ ትራምፕ መቃወማቸው ይታወሳል። ወደ አሜሪካም መጓዝ ለሚፈልጉ ነጭ ደቡብ አፍሪካውያን በሰጡት እድል በመጠቀምም በርካታ ማለትም ከ60 በላይ የሚጠጉ ነጮች ወደ አሜሪካ ያቀኑ ሲሆን ይህንንም እርምጃም የፈሪ ተግባር በማለት ራማፎሳም ወንጅለዋል። ደቡብ አፍሪካ የተወለደውና በዛሬው የሁለቱ መሪዎች ንግግር ላይ የተሳተፈው የዓለማችን ቁጥር አንዱ ቱጃር ኤለን መስክም ራማፎሳ በነጮች ላይ ያወጡትን የመሬት ነጠቃ አዋጅ በነጭ ገበሬዎች ላይ የተፈጸመ የጅምላ ፍጅት በማለት ማውገዙ ይታወሳል። የዛሬውን የዋይት ሃውስ ስብሰባ የደቡብ አፍሪካው ፕሬዝዳንት የሁለቱ ሀገሮች ግንኙነት እንደገና መጀመሩን ያበሰረ ብለውታል። የጎልፍ መጽሐፍ ለትራምፕ ስጦታ ያበረከቱት ራማፎሳ አሜሪካ በኮሮና ወረርሽኝ ጊዜ ለደቡብ አፍሪካ ላደረገችው ድጋፍ ከልብ አመስግነዋል። ወደ ሌላ የአፍሪካ ዜና ስናልፍ በሙስና ወንጀል የተከሰሱት የዲሞክራሲያዊት ኮንጎ የቀድሞ ጠቅላይ ሚኒስትር የ10 ዓመት የጉልበት ሥራ ተፈረደባቸው። ጠቅላይ ሚኒስትሩ አውግስቲን ፓኒዮ 245 ሚሊዮን ዶላር የሕዝብ ገንዘብ ለግል ጥቅም አውለዋል ተብለው ነው የተከሰሱት። የሀገሪቱን የምግብ እጥረት ይቀርፋል ተብሎ ከታመነበት ግዙፍ የገጠር ልማት ፕሮጀክት ላይ ሳይቀር ገንዘብ መዝረፋቸው ተመልክቷል። እንደ አውሮፓውያኖቹ አቆጣጠር ከ2012 እስከ 2016 በስልጣን ላይ የቆዩት ጠቅላይ ሚኒስትሩ የገንዘብ ሚኒስትርነት ቦታንም ደረበው ይሰሩ እንደነበር ይነገራል። ጠቅላይ ሚኒስትሩ ለፈጸሙት ወንጀል ለ10 ዓመታት በጉልበት ሥራ እንዲቀጡ ፍርድ ቤት ዛሬ ወስኗል። ከእርሳቸው በተጨማሪ የሀገሪቱ ማዕከላዊ ባንክ የቀድሞ ገዥም ለአምስት ዓመታት የጉልበት ሥራ እንዲሰሩ ተፈርዶባቸዋል። አስገዳጅ የጉልበት ሥራ ፍርድ በዲሞክራሲያዊት ኮንጎ የተለመደ ነው ይባላል። ባለስልጣናቱ ፍርዳቸውን ሲጨርሱ ለአምስት ዓመታት ደግሞ ከማንኛውም ሕዝባዊ ተሳትፎ ታግደዋል። በዲሞክራሲያዊት ኮንጎ 28 ሚሊዮን ሕዝብ ለከፋ የምግብ እጥረት ተጋልጦ እያለ ሙስናና ሌብነት የሀገሪቱ ዋነኛ ችግር እንደሆነ ይነገራል። ሩሲያ በአንድ የዩክሬን ወታደራዊ ማሰልጠኛ ጣቢያ የሚሳኤል ጥቃት መፈጸሟ ተነገረ። በጥቃቱ ስድስት ወታደሮች መገደላቸውንና ከአስር የሚልቁ መቁሰላቸውን የዩክሬን ባለሥልጣናት ገልጸዋል። የሩሲያ ዜና ምንጮች በበኩላቸው ሳሚ በተባለ ድንበር አቅራቢያ በሚገኝ የዩክሬን ግዛት በተፈጸመው የሚሳኤል ጥቃት ከሰባ በላይ ሰዎች መገደላቸውን ዘግበዋል። የዩክሬን መንግስት ጥቃቱን በተመለከተ ምርመራ መጀመሩን ያስታወቀ ሲሆን የሰሚ ግዛት የሩሲያ ድንበር ላይ እንደመገኘቱ ከሰሞኑ የሞስኮ ተደጋጋሚ ኢላማ እንደነበር ይነገራል። አሜሪካም ጎልደን ዶም ስትል የሰየመችውናም የወደፊቱ የሚሳይል መቃወሚያ የተባለውን ዲዛይን ይፋ አደረገች። ፕሬዚዳንት ዶናልድ ትራምፕ የሥልጣን ዘመናቸው ከማብቃቱ በፊት አገልግሎት ላይ እንደሚውል ገልጸዋል። የሚሳኤል መቃወሚያውን ወደ ሥራ ለማስገባት 25 ቢሊዮን ዶላር ያስፈልጋል የተባለ ሲሆን በሚቀጥሉት 10 ዓመታት ተጨማሪ ወጪዎችን እንደሚጠይቅ ተገልጧል። ፕሬዚዳንት ትራምፕ ስልጣናቸውን በተረከቡ በሰባተኛው ቀን የመከላከያ ሚኒስትራቸው የአየር ጥቃቶችን ለመከላከልና ለመመከት የሚያስችል ሥርዓት ላይ እቅዳቸውን እንዲያቀርቡ ትዕዛዝ መስጠታቸው ይታወሳል። ካናዳም የእቅዱ አካል ለመሆን ጥያቄ ማቅረቧን ፕሬዚዳንቱ ጨምረው ገልጸዋል። ብሪታንያ በወሲባዊ ግንኙነት የሚተላለፈውን የአባላ ዘር በሽታም ማለትም ጨብጥ መከላከል የሚያስችል ክትባት ይፋ ልታደርግ ነው። ክትባቱ ለሁሉም ተደራሽ ይሆናል ተብሏል። ክትባቱ ከ30 እስከ 40 በመቶ ውጤታማ ነው የተባለ ሲሆን የእንግሊዝ ብሔራዊ ጤና አገልግሎት እየጨመረ የመጣውን የጨብጥ ሕሙማን ቁጥር ይቀንሳል ብሎ ተስፋ እንደሚያደርግ ገልጧል። እንደ አውሮፓውያኖቹ አቆጣጠር በ2023 ከ85 ሺህ በላይ ሰዎች በጨብጥ መያዛቸው የተገለጸ ሲሆን ይህም ከ1918 ወዲህ ከፍተኛው ነው ተብሏል። ይኸው ከፍተኛ ተስፋ የተጣለበት ክትባት በመጪው ነሐሴ በሥነ ተዋልዶ ጤና አገልግሎት አቅራቢዎች በኩል መስጠት እንደሚጀመር ተገልጧል።